እሺ፣ እንኳን ያደረሳችሁ። ለቤት ባለቤቶች፣ ለኦቪድ ሰራተኞች እንኳን ለዚህ ቀን ያደረሳችሁ ልማት እወዳለሁ። አዋሬ ፕሮጀክት እንግዲህ፣ አዋሬ ፕሮጀክት ኦቪድ ሪልስቴት እንደ ሪልስቴትነት ከተቋቋመ በኋላ በልዩ ሁኔታ ወይም ደግሞ በቀደምትነት ከሚያስገነባቸው የመጀመሪያዎቹ ፕሮጀክቶች ውስጥ አንደኛው እና ቀደምት ነው። ቅድም ወንድሜ አቤል እንደገለጸው እዚህ ፕሮጀክት ላይ የተለያዩ ቴክኖሎጂዎችን ከፎርምወርካችን ጀምሮ የኮንስትራክሽን ቴክኖሎጂ የዘጠና ሳንቲም ሰስፔንድ ስላብ ሁሉ አድርገን የሰራንበት ልዩ ፕሮጀክታችን ነው እና የዚህ ፕሮጀክት ባለቤት የሆናችሁ ለዚህ ቀን በመድረሳችን በድጋሚ እንኳን ደስ አላችሁ ለማለት እወዳለሁ። እንግዲህ አዋሬ ፕሮጀክት ሲጀመር በአጭር ጊዜ በአንድ አመት ተኩል ጊዜ ውስጥ ሰርተን ለማስረከብ ቃል የገባን እንደነበር ይታወቃል። ሆኖም ግን በአንዳንድ ምክንያቶች ጊዜያውን በተወሰነ ጊዜ ማራዘም አስፈልጎ ነበር። ይህንንም ከሰመሮቻችን ጋር በመገናኘት እና በመወያየት ግንዛቤ በመፍጠር እነሱም ይሄን በመረዳት በቅርበት በመወያየትና ግንዛቤ በመስጠት ተችሏል። እንደዛም ሆኖ አሁን ዛሬ ላይ ይሄንን መግባባት በመፍጠር ይሄን ፕሮጀክት በዚህ ደረጃ አድርሰን ለማስመረቅ ደርሰናል እና ላደረጋችሁልን እገዛዎች ሁሉ ከልብ የሆነ ምስጋና ለማቅረብ እወዳለሁ። እኛ አጠቃላይ ለደንበኞቻችን ልዩ አክብሮት አለን። ይሄን ከምናሳይባቸው አንደኛው ለምሳሌ ይህ ፕሮጀክት ታሰሩት ከሆነ ወይ በደብሎች ግዙፍ ስላላችሁ ሙሉ ለሙሉ ክፍያ ተፈጽሞልን ጨርሰን አለን እዚህ ደረጃ ያደረሱ ይሄ ያለውን ሁኔታ በመረዳት አገር ውስጥ ያለውን ሁኔታ በመረዳት፣ ደንበኞችም እኛን ታግሰው በመሄዳቸው እኛም እነሱን ደግሞ አንደርስታንድ ማድረግ አለብን ብለን የሄድንበት ርቀት ማሳየት የሚችል ፕሮጀክት ነው እና በዚህ እናንተም ላሳያችሁ የኛም ፕሮጀክት በኦቪድ ሆልዲንግ በኩል ለተደረገ ድጋፍና እዚህ ላይ ስለደረስን ልዩ ምስጋናዬን ለማቅረብ እወዳለሁ። ኦቪድ ሪል ስቴት እንግዲህ ሰው ተኮር ነው ስንል ዝም ብሎ ለማለት ብቻ አይደለም። ስላልተከፈለ እንሰራም ለማለት ብቻ አይደለም። ምናልባት እዚህ አንድ እህታችን አለች፣ በኋላ ኢንተርቪው ላይም ወይ ከተሰጣት መናገር ትችላለች። የሰው ችግር የሚገባን ድርጅቶች ነን ዝም ብለን ለተፍ ብቻ የተቋቋምንም ምንም አይደለም። እቺ እቲ ምናልባት እሷ ተናገሩ አለች። ቤት ይሄን ቤት እንግዲህ ሰርተን አልጨረስንም። ሳንጨርስ መጣ በግል ያለሁበት ቤት ለቅቄ ነው እና መኖር ሌላ ቦታ ሄጄ መኖር ተቸግሬያለሁ። ከዚህ ከቤቶቹ ውስጥ እዚሁ ገዥ ስለነበርኩ ባልክ እንኳን ልግባ ብላ ጠይቃ ነበርና ይሄን ራይት አውይ ባልክ እንኳን በልዩ ሁኔታ ለእሷ ተደርጎ ጊዜያዊ ማረፊያ እንደሆነላት አድርገን አመቻችተናል። ይሄ ትልቅ ልዩ እንትናችን ነው ብለን እናስባለን፣ አድራጎታችን ነው ብለን እናስባለን። ይሄን ለድርጅታችን ማሳያ ነው ብለን እናምናለን። ኦቪድ እንግዲህ አሁን እንግዲህ እዚህ ያላችሁ ቤት ገዢዎች የተለያየ ፕሮጀክቶቻችን ላይ ገዝታችኋል። አዲስ አይደላችሁ። ቤተሰብ ነን ስንልም ከዚህ አኳያ ማብር ከዚህ የነበሩ ችግሮች ነበሩ። በቅርበት ባለመነጋገራችን ክፍተት የተፈጠረባቸው ጉዳዮች ነበሩ። እነሱን ሁሉ አሁን አረምን ከናንተ ጋር በቅርበት ተነጋግረን ሶሉሽን አበጅተን ሁሉንም ወደ መስመር አስገብተን በልዩ መንፈስ፣ በልዩ ጥንካሬ፣ በልዩ ፓወር ፕሮጀክቶቻችንን እያንቀሳቀሰን እንገኛለን። የዚህም ማሳያ ፕሮጀክት ይሄ የአዋሬ ፕሮጀክት ነው ማለት ነው። ይሄ ፕሮጀክት እዚህ እንዲደርስ ላደረጉ ምስጋና የሚገባቸዋል የሚገባቸዋልና ለኦቪድ ኮንስትራክሽን ለኦቪድ ትሬዲንግ በተለያዩ አቅርቦቶችን በማድረግ ሁሉም የኦቪድ ሰራተኞች ምስጋና እያቀረቡ በተለይ ግን ፕሮጀክቱን በመምራት በጣም ደከመኝ ሰለቸኝ ሳይል በመምራት ቲሞች በማስተባበር እዚህ ላደረሰው ለፕሮጀክት ማናጀር ለአቤል ምስጋና ለማቅረብ እወዳለሁ። በመጨረሻ ለሁሉም ፕሮጀክታችን ላይ ላሉ በሚዲያም ለሚከታተሉ እዚህም ላላችሁም ሁሉም ፕሮጀክቶቻችን ላይ አሁን እንደጀመር ነው አዋሬን እንዳደረግ ነው ጥይት ቤትን እንዳደረግ ነው፣ አንድ በአንድ ሁሉንም ፕሮጀክቶቻችንን በአጭር ጊዜ ውስጥ ሰርተን ለማስረከብ ቆርጣ የተነሳ መሆኑን እንድታውቁ እንገልጻለን። እንደምናስረከባችሁም ባለሙሉ ሙሉ እምነት ነን። ይህንም ፈጽመን እናሳያችኋለን። ራያችን ልማት ነው። አመሰግናለሁ። በጣም እጅግ አድርገን እናመሰግናለን። ይቅርታ ጋር የኢንጂነር ሙልቀንን እዚህ ማቆየት ይጠበቅብኛል። ምንድን ነው የምናደርገው እዚች ሁ ጠይቃለው ያ ቡድን የሚዲያ ባለሙያቸውን ይዘን ጥያቄ ናመልሱ በዚህ ውሳን ጀምረው እንደማን ላይ ተስፋ እናደርጋለን። ለማንኛውም የተነሱትን ሀሳቦች ወደም ገስታቸዋል ብዬ አስባለሁ። አሁን በቅደብ የገባቸው የሚዲያ ባለሙያዎችን ተመልክቻለሁ። እንግዲህ እዚህ ህንፃ ላይ ሀምሳ ቤቶች እንዳሉ ሲል ነገር ነበር። እንግዲህ አንድ ፍሎር ላይ ወደ አምስት የሚሆኑ ቤቶች አሉ። እነሱንም የምናየበት ዕድል ስለምናገኝ እሱንም እንደፈላይ በዚሁ ጠንቆም ማድረግ ናቸው። አሁን የምናደርገው ምንድን ነው? እዚህ ካላቸው የሚዲያ ባለሙያዎች አንዳንድ ጥያቄዎችን ከዚህ ሀሳብ ጋር በተያዘ ወደዚህ ልትልት እናደርግና ኢንጂነር እናስቸግራለን። ወደ መልሱ ወደ እሳቸው እናልፋለን። እጅ እያወጣ ቢሆን ደግሞ ሊበልጥ ምቹ ይሆናል። ገና አዘነባ ዚ ከኦቪድ ሚዲያና ኮሚኒኬሽን ክፍል ነው። ምናልባት መብራት አለበት ብዬ ያሰብኩት ጉዳይ ስላለ ነው። ዘጠና ስድስት ሜትር ሰስፔንድ ስላብ የተባለው ነገር ምንድን ነው? ምን ማለት ነው? በሀገራችን ነባር የግንባታ ቴክኖሎጂ ውስጥ ምን የጨመረው ነገር ከኮስቱ አንጻር ወይም ከጥንካሬ አንፃር? ኦቪድ እንግዲህ አዲስ የግንባታ ቴክኖሎጂ ይዞ እየመጣ ነው ስላት፣ እችን ትንሽ ክሊር ማድረግ አለብን። ምንድን የጨመረው ነገር በነባሩ የኮንስትራክሽን አሰራር ላይ ለሚዲያውም ለማህበረሰቡ ትንሽ ሰተረግ ብ ቴክኒካል ነገር ስለሆነ አመሰግናለሁ። የትራንስፈር ስላሉ በተመለከተ ለመግለጽ የሚፈልገውብ ነው ቴክኖሎጂ ለሀገራችንና ሀገር የሚጠራበው

ወይ ፓርቲሽን ሎችን አድርገን መውጣት አይቻልም ነበር። ይሄን ምናረግ ከሆነ ልክ እንደዚህ ሰፊ የሆነውን የፓርኪንግ ስፔስ ማግኘት አይቻልም ነበረ። ሶ ይሄን በኮንቬንሽን አልወጣና ኩምካም ስትራክቸሩን ጀምሮ ከፈርስት ፍሎር ከሰከንድ ፍሎር በኋላ ነው ወደ ላይ የሚወጣውና ያንን ለማድረግ ሲባል ስትራክቸሩን እንደ አዲስ ለመቀጠል ለማገጠል ትራንስፈር ስላቡ ያስፈልግ ነበረ። ያን ትራንስፈር ስላቡ ኦፍ ኮርስ ኮስቲ ነው፣ በጣም ጥንቃቄ የሚፈልግ እንደሆነ ነው። በደምብ ዲቴል ተሰርቷል። ኢቨን የአዲስ አበባ ዩኒቨርሲቲ ሰዎችን ተሳትፈውበት ነበር። በተሰራ ጊዜ ዲዛይኑን በማስገባት ያንካደግ በኋላ የተሰራ የፖኬት ወይም የአርሲ ስላብ ቴክኖሎጂ ነው ማለት ነው። ቴክኖሎጂ ግን ለእኛ ነው እንጂ አዲስ ሲሰራበት የቆየ ቴክኖሎጂ ነው። ግዴታም ስለሆነብን እና ፓርኪንግ ፕሮግራም ማድረግ ስላለብን የተጠቀምነው